እንደዚህ ይሄን ያህል ሰው እንድጠሉ ያደርጋችሁ ይሄ ሁላ ነገር እንድናደርግ የምታረጉት እራሳችሁ ናችሁ። ከጀርባችን እየተከታተላችሁ ይሄ ሁላ ነገር ባታረጉ ጭራሽ ማደርስባችሁ ከኛ መታመልጥ መስሎ ነው። ምንሚያቸው እነዚያ መድሀኒቶች ድግምት ነው። እንደ ድግምት ነገር ነው፣ እንጠነቁልበታለን። ያንን ነገር ጠንቁልና ምንም እንደማይሰራ ግን እያየሁ ነው፣ አደለም? ያንተ ጥንቁልና የሚሰራ ነገር ቢሆን ኖሮ ዛሬ አንተን እንዳትያዝ ያደርግ ነበር። እዚህ ጋር አሳይተናችኋለሁ። ቼክ አናረጋችሁም። አንድ ቤት ውስጥ ነው መዘጋው። ቼክ አታረጋችሁም። አንተ የእኔን እናት ቼክ አታረጋትም። አይደለ፣ አሁንም ዱላ ምንድን ነው? ሰላም ውድ ተመልካቾቼ፣ እንደምን አላችሁልኝ? እንግዲህ በባለፈው ያው እኛ ላይ የተፈጠረውን ነገር ተመልክታችኋል። እንግዲህ እዛ ነገር ላይ እንደተመለከታችሁት የነ ኪሩቤል ቤተሰብ ይመስለናል። እንግዲህ እየደወሉ የሚሉን የሚገልጹልን ያንን ነገር ነው ና እናታችንን እንዳገቷት እንግዲህ፣ የተለያዩ ነገሮችን በእኛ ህይወት ላይ እንደተፈጠረ፣ በእናታችን መጉደል ምክንያት እንግዲህ አሁን ላይም የምንገኘው አክስታችን ቤት እንደሆነ፣ ብዙ የተወሰኑ ነገሮችን እንግዲህ ተጫዋተናል በባለፈው ቪዲዮ ላይ እና ያው በባለፈው እንደሰማነው፣ እንግዲህ ጊዜ ማጥፋት ማባከን የለብንም። እንግዲህ እናንተም ከጎናችን ሆናችሁ እንግዲህ በኮሜንት ባለው ነገር በሙሉ አጽናንታችሁ ዛሬ ላይ እንግዲህ አንጀታችን አስረን ሁሉንም ነገር ወጥ አድርገን እንግዲህ እናታችን ለመፈለግ ወተናል ያው እነሱ የሚደራደሩን የነበረው እንግዲህ አንደኛ ገንዘብ አምጡ እያሉ ነው በሁለተኛ ደግሞ ሰነዱን ነው በ በደንብ የሚፈልጉት ከገንዘቡም ከሁሉም በላይ ሰነዱን ነው እነሱ የሚፈልጉት ኪሩቤለን ያሳሰርንበትን እነሱ ላይ እንግዲህ እንዳለ የሰበሰብናቸውን ነገሮች ወይ እንድናጠፋ ወይ እንድናቃጠል ወይ ደግሞ ለእነሱ ለራሳቸው ሰጥተው ራሳቸው እንዲያጠፉት የሚፈልጉት ና ዛሬ ላይ እንግዲህ ለነሱ ጋር የተደራደሩት ለመደራደር ያቀረቡት ነገር ቢሆን ያው ሰነዱን ነው እንግዲህ ሰነዱን ሰተናቸው በምላሹ እንግዲህ በተለዋጭ ደግሞ እናታችን እንደሚመለሱልን ተነጋግረን እንግዲህ ሁሉንም ነገር ጨርሰን አሁን በቦታው ከበን በሙሉ እየጠበቅን እንገኛለን። ያው እንግዲህ ወንድም የዘውድም ሊያግዘኝ አብሮ መጥቷል። ያው ያለውን ነገር እንግዲህ ዘውድ፣ አንተን በተወሰነ እስቲ ግለጽላቸው። ያው እንግዲህ እንደምታውቁት ነው እንግዲህ ተመልካቾች ከዚህ በፊት የነበረውን ነገር ብዙውን ነገር አይታችሁታል ከኛ ጎን ነበራችሁና እኛ በብዙ ሁኔታ ውስጥ ተበጥብጠን ያለ ነው። አንድ እናት የሌለችበት ቤት በጣም ከባድ ነው የሚሆነውና በጣም ተቸግረን ነበር የነበር ነው። ግን አሁን ላይ ያው እንግዲህ ከዛ በኋላ በተደጋጋሚ ባክስታችን ስልክም እና ሲሳይም ጋር በሚደውሉበት ስልክ እኛም ደውለን ለማግኘት ሞክረን ነበረ እና ወንድሜ ንጉስ እንዳለው የሚፈልጉት ገንዘብ አይደለም። ከዚህ በፊትም እንደተጠቀሰው ገንዘብ ብዙ አላቸው። በገንዘብ የሚቸግራቸው አይነት ሰዎች አሉ የሚፈልጉት እነሱ ላይ ያሰባሰብ ነው እያንዳንዷን መረጃ እንድናጠፋላቸው እና ደግሞ ኪሩቤልን እንድናስፈታላቸው ነው የሚፈልጉት። ያው ኪሩቤልን ማስፈታት እኛ የምንችለው ነገር አይደለም። ምክንያቱም በሕግ ጥላ ውስጥ ያለ ሰው ነው እና እሱን ሕግ የሚፈታው ነገር ነው ግን እነሱ ላይ ያለውን መረጃ እንዳለ ሰብስበን ለእነሱ እንደምንሰጣቸው እና አሁን ላይ ልናቀብላቸው ተዘጋጅተን ነው ያለ ነው እና እዛው እያቀበልናቸው መጥቶ ሊወስድ ሲል እጅ ከፍንጅ ለመያዝ ነው ያሰብ ነው ና እንዳለፈ መረጃዎቹ እነሱ ሊያሰባሰብ ናቸውን ይዘን ያለ ነው እና እየጠበቅን ያለ ነው። እንግዲህ እንደሚቀናን ተስፋ አረጋለሁ። ከዛም በኋላ እናታችንን በሰላምና በጥሩ ሁኔታ ላይ ላይ እንደምናገኛት እንግዲህ ተስፋ አለኝ። ንጉስ፣ እኔ በጣም ፈርቼ ነው ያለሁት፣ ግን ደግሞ ያው እስከ መጣን ድረስ እናታችንን አግኝተን መሄድ አለብን ብዬ አስባለሁ። ምክንያቱም አከስታችን ያለችበት ሁኔታን በጣም ከባድ ሁኔታ ላይ ነው ያለችውና በጣም እያለቀሰች በጣም ተጨንቃ ነው ያለችውና ያንን መፍታት ስላለብን ያው እንግዲህ ደግሞ ከዚህ ጋር ማያይዤ ማውራት የምፈልገው አንተም ስልክህን ዘግተህ በነበረ ሰዓት በጣም ብዙ ስልኮችም ሲደወሉ ልኝ ነበር ለእኔ ና የታሪኳን ኬዝ ስ እንዴት አረጋችሁ? ታሪኳን ስተዋችሁ ወይ እንደዛ አርጋችሁ ያለችበት ሁኔታ አታጣሩም ወይ የሚልም አይነት አስተያየት እየደረሰኝ ስለነበረ ያው እሱንም ነገር እንዳልተው ነው። እኛ አሁን የእናታችን ነገር አንገብጋቢ ሁኔታ ላይ ስለሆነ ያን ነገር ለመፍታት ነው እየተሯሯጥን ያለ ነው። ግን ደግሞ በተጓዳኝ በእኛ ሰዎችም የታሪኳን ኬዝ እየቀጠል ነው እንደሆነ እንዲያውቁ እፈልጋለሁ። ምክንያቱም ብዙ ሰው እየጠየቀን ያለውና ይህን ነገር አልተው ነውም። እኛም ታሪኳን እህታችን ናት እየፈለግናት ነው ያለ ነው። ያም ጽንስ ደግሞ መወለጃ ወሩ እየደረሰ ነው ያለው ነውና ያን ነገር ማቋረጥ ስላለብን አልተው ነውም። ወደፊትም ደግሞ እንደማንተወው እንድታውቁ እፈልጋለሁ። በዚሁ አያይዤ ያው እንግዲህ መናገር ስላለብኝ ነው። ንጉስ ትክክል ያልከው ነገር የታሪኳን ኬዝ አልዘጋ ነው አልደመደም ነው። እኛ እንግዲህ ማድረግ ባንችልም በዚህ ሰዓት ላይ ያው መቅደም ያለበት የእናታችን ኬዝ ቢሆንም እንግዲህ እናታችን ስለታገተች ያው እሷን እንግዲህ እኛ በሌለንበት በእኛ ኃይሎች እንግዲህ እኛ ነው የጎደል ነው እንጂ እነሱ እንደኛ አድርገው እየተከታተሉ ነው። በሰከንድ በሰከንድ ነው ያገኙትን መረጃ የሚልኩልን ና ያንንም ነገር እየተከታተለን ነው እንግዲህ የታሪኳንም ኬዝ እንቋጫዋለን እንፈታዋለን። እንግዲህ መጀመሪያ እናታችንን እናግኝ፣ ከገባችበት ችግርም እናውጣት። ከዛ በኋላ እንግዲህ ይህንን ኬዝም በአጠቃላይ መዝጋት ነው የምንፈልገው እኛ። እንደዚህ ተንዛዝቶ እንዲቀር እስከዛሬ በሰሯቸው ኬዞች እንደዚህ የተንዛዛ ኬዝም እኔ አላጋጠመኝም። በቃ ከባድም ኬዝ አላጋጠመኝም። አንዱን ስትይዘው አንዱ አንዱ፣ በቃ በጣም ብዙ ተቀጣጣይነት ያላቸው ነገሮች አሉ። እና ብዙ መረጃዎችንም እንግዲህ አሁን ላይ እየሰበሰብን ነው ያለ ነው። ዛሬ እንግዲህ ቅድም እንደገለጽኩላችሁ እዚህ የተገናኘ ነው ይህንን ኬዝ እንግዲህ የእናታችን የታገተችበትን ነገር ለመውጣት ነው የመጣ ነውና፣ አሁን ላይ እንግዲህ ስልክም የተለያዩ ነገሮች እየተደዋወለን እንገኛለን። ቦታው በሙሉ እንግዲህ በኛ ቁጥጥር ስር ነው። ሲመጣ እንግዲህ ገንዘቡንና ፋይሉን የምንሰጥ አስመስለን እምንይዘው ነው የሚሆነው። እሱ በቃ መቼም እንግዲህ ዋናው አይመጣም ተላላኪው ነው የሚሆነው። ግን ከተላላኪውም ቢሆን ዋና ዋና መረጃዎችን እናገኛለን። ብዙ መረጃዎች፣ ብዙ ፍንጮችን እናገኛለን እና እሱን ተከትለን ደግሞ እነዛ እናታችን ያገቱብንን ታሪኳን ያገቱብንን ሰዎችን እምን ይዝ ይሆናል። በዚህ መልኩ ምንም ነገር እንግዲህ አይግባችሁ። እኛም እንግዲህ ነፍሳችንን መስጠት ካለብን እንሰጣለን። በቃ ያው እንግዲህ እናታችን እንዴት ሆና እንዳሳደገችን እኛ የምናውቀው ነገር ነው። እንግዲህ እናታችን ማለት እንግዲህ ለእናንተም ለመንገር ያክል የሴት ወንድ ማለት ናት። የኛ እናት በጣም በብዙ መከራ ውስጥ ነው ያሳደገችን። እና አሁን ላይ እኛ ራሳችንን ሰጥተን ቢሆንም እሷን የማስመለስ ግዴታ አለብን ደግሞ እናረገዋለን። ምክንያቱም ከእናት የሚበልጥ ምንም ነገር የለም፣ ምንም የለም። እዚህ ዓለም ላይ ከእናት የሚበልጥ ምንም ነገር ስለሌለ ነፍሳችንንም ሰጥተን ቢሆን ንጉስ እንዳለው የምናድናት ይሆናል። ያው እንግዲህ ይመጣሉ ብዬ አስባለሁ። አሁን እንግዲህ ብቻቸውንም የሚመጡ አይመስለኝም። ብቻ ሁለት ልብ ነኝ። እኔም ላለመጠርጠርም ደግሞ አንድ ሰው ብቻውን ሊመጣ ይችላል ብዬም እያሰብኩን ያለሁትኝ ና፣ ብቻ የሚሆነውን አብረን ምና ይሆናል፣ ምና ይሆናል። ትክክል እንግዲህ ያው ቀረ እምትለው ነገር አለ ወንድ ያው እኔ ከዚሁ ጋር እየዤ መናገር የምፈልገው ያው አንዳንድ ሰዎች በስልክም እየደወሉ ደግሞ በቴክስትም አንዳንድ ሰዎች ሲጠይቁኝ ነበር። ያው እንደምታውቀው አንተም እኔ አሁን ዘውድ ሚዲያ ላይ ቪዲዮ እየለቀኩኝ አይደለም እና የዛ ምክንያት መናገር ስላለብኝ እኔ ቪዲዮ እየለቀኩ ያለው ያልሆነበት ምክንያት አሁን ላይ ይህ እንግዲህ አንገብጋቢ ሁኔታ ላይ ስለሆንን የእናታችንም ኬስ ስላለ ከዚህ በፊትም የነበረው የታሪኳ ኬስ ስለነበረ ያው ንጉስም አደጋ ደርሶበት ሆስፒታል በነበረ ሰዓት ያንን ኬዝ እኔን ስለነበርኩኝ ይዤ የነበረው ነገሮችን በሱ ሚዲያ ነው አሁን ላይ እየለቀቅን ያለ ነው። እና የእሱም ኬስ ስለሆነ እየሰራን ያለነው ያለ ነው፣ አንድ ላይ ነው። አሁን ደግሞ እናታችንንም ለማግኘት አንድ ላይ ስለሆነ እየሰራን ያለ ነው። ይሄን ኬስ ከግብ ካደረስን ይሄን ኬስ ከፈታን በኋላ ግን በራሴ ሚዲያ የራሴን ቪዲዮች እንደምለቅ እንግዲህ ልነግራችሁ እፈልጋለሁ። ብዙዎቻችሁ ተጨንቃችሁ ለምንድን ነው ቪዲዮ ማለቀው ብላችሁ ስለጠየቃችሁኝ በዚሁ ልናገር ብዬ ነው። ትክክል ትክክል። ይሄ ነገር ከተቋጨ በኋላ እንግዲህ እናታችንም ከተገኘች በኋላ አግዛለሁ። ስራዎችንም እንግዲህ አብረን እንሰራለን ብዬ አስባለሁ። አንተም ስራ እንሰራለ እንግዲህ ይህንን ነገር አንዴ አብረን እናጠናቀው። ያው እንግዲህ ውድ ተመልካቾች፣ በቀጣይ የሚሆነው እንግዲህ የሚመጣውን ሰው ተከታተለን ይዘን ማውጣጣትና እንግዲህ እናታችን ያለችበትን ቦታ ማወቅ ነው የሚሆነው። እንግዲህ ከታገተችበትን ፈልቅቆ ማውጣት ነው የሚሆነው። እስኪ አብራችሁ ኑ ነው ውድ ተመልካቾቼ እንግዲህ ከአጋጆቹ ጋር ለመገናኘት ያለውን ነገር በሙሉ ጨርሰናል። ያው በቀጣይ የሚሆነው እንግዲህ ከእነሱ ጋር ተገናኝተን ፋይሉን ግና ገንዘቡን ሰጥተናቸው ያው እናታችንን ማስመለስ ነው የሚሆነው። እንግዲህ ከዛ በፊት ግን ይህንን ፋይል እና ይህንን ገንዘብ የምንሰጠውን ሰው ማወቅ ስላለብን ማንነቱን እንግዲህ ፋይል እንዲሰጡን ወደ ኢትዮ ቴሌኮም እየገባን እንገኛለን። እስኪ አብራችሁ ነው የተባለበት ቦታ ላይ ደርሰናል። እንግዲህ ሙሉ አካባቢውን ተቆጣጥረን ይዘናል። አሁን ላይ እንግዲህ የሚቀረን የእሱን የስልክ ጥሪ ነው እየጠበቅን ያለ ነው። እንግዲህ አሁን አውሮ አለ እስቲ ደርሳል አልደረስከ የሚለውን ነገር ከዛ በኋላ እንግዲህ የሚፈጠረው ነገር አብረን የምንከታተል ይሆናል። አይደለም ወንድም? አዎ ደውለት፣ ደውለት አሁን ደውለት እና እናታችንን ማስመለስ አለብን ዛሬ። እናታችንን ሳን ይዘትም አንገባም። በጣም የሚከብድ ነገር ነው። በጣም በጣም፣ በእውነት አካባቢው ላይ ግን ምንም አይነሱ አይታየንም። ታውቃለህ? ጭር ያለ ቦታ ነው፣ የተወሰነ ጭር ያለ ነው አልፎ አልፎ ሰው ይመጣል። በጣም እንደዚህ አይነት ውሽግሽግ ቦታ ነው። በቃ ድብቅብቅ ያሉ ቦታዎች ነው እንደዚህ አይነት ነገር የሚሰሩት። ሄሎ፣ ሄሎ፣ ሄሎ፣ ሰላም ነው። ደርሰናል ያልከን ቦታ? አዎ ደርሰናል። በቃ ትንሽ ካልኳችሁ ቦታ ወደ ግራ ትታጠፉና አዎ ከታጠፋችሁ በኋላ ቀጥታ ከሄዳችሁ በኋላ ወደ ቀይ ስታጠፉ ወደ ቀይ ቆርቆሮ ነገር ይታያችኋል የሆነች ላዳ ነገር የቆመችበት ቦታ አዎ ደርሰናል እኮ እዛው እዛው ጋር ነው ያለ ነው ይዘናል ሁሉ ነገር በፖስታ ፍላሹ አለ ሁሉ ብሩንም ይዘን መተናል በፌስታል ቀዩ ማዳበሪያ ጋር ነው የማስቀምጠው። አው ቀዩ ማዳበሪያ ጋር ነው የማስቀምጠው። እሺ እሺ፣ እያመጣው ነው እሺ። ወንድሜ ራሱን እየጠበቀ ችግር የለው ከዚህ ጋር

ጭራሽ ልታመጭ እናታችንን እንትን ልትል ተወራለሁ። ገና ውድ ቤተሰቦች እንግዲህ አሁን አግኝተነዋል። እንግዲህ የእነሱን ፋይል ሊወስድ መቶ የነበረው ሰውዬ እሱ ሱ ነው እና በጣም አስቸግሮ ነበረ ለማውራት። እንደዚህም እንግዲህ እንደምታዩት ነው። አሁንም አልተረጋጋም ያለበት ሁኔታ። ግን ከካሜራ ጀርባ ብዙ ነገሮችን አድርገን አሁን እንዲያወራን አሳምነን አፈጣጣ ነው። ተረጋጋ ንጉስ፣ ተው ተረጋጋ። እና እንግዲህ በጣም ለማሳመንም በጣም ተቸግረን ነበረ። ያው እንግዲህ ሰነዱን እሱ እጁ ላይ ሲገባ እጅ ከፍንጅ ነው የያዝነው ማለት ይቻላል። ሊወስዶ ሲመጣ ወዲያው ነው እዛው ነው የያዝነውና እንግዲህ አሁን ያለበትን እሱ ከነታሪኳ ታሪኳ ቤተሰብ ጋር ከዛ ቤተሰብ ጋር ምን አይነት ስራ እንደሚሰራ ያለውን ነገር እንዳለ እንግዲህ ከሱ አንደበት የምንሰማ፣ የሆነ እዛ ቤት ምንድን ነው? የአንተ የስራ ድርሻ ምንድነው? እዚህ ውስጥ እንድትገበያ ያደረገስ ምንድነው? አሁን ዳተ ከያ በድረ ብፈልጉት እሁልህ እኛ ከእናንተ ምንም የምንፈልገው ነገር የለም። በመጀመሪያ ደረጃ ምንድን ነው ሀሳብህ ማለት እንግዲህ ሰነዱን ልትወስድ የመጣኸው አንተ ነህ። እንግዲህ የዛ ቤት ተላላኪም ልትሆን ትችላለህ፣ ስራ አስፈጻሚም ልትሆን ትችላለህ። ምን እንደሆንክ ምንም የምናውቀው ነገር የለም። እኛ ግን አንተ ምንድን ነህ እዛ ቤት ውስጥ እናታችንንስ የት ነው ያደረጋችኋት የሚለውን ነገር ትነግረኛለህ። እኔ ከእናንተ እናት ምንም ነገር የምንፈልገው ነገር የለም እና እኔ እናት እስከዛሬ ድረስ እስከዛሬ ድረስ የያዛችሁ መረጃዎች ሰታችሁን ከዳተ ጋር በለያት ነው ፈልገው ከዳተ ጋር ብድብ ነገር አፈልግም። ይኸውልህ መረጃውን እንደማንሰጥህ ታውቀዋለህ። አንተም አድምጠኝ። በመጀመሪያ ደረጃ ምን አድርገንህ እንደነበር፣ ከካሜራ ጀርባ ምን ተፈጥሮብህ እንደነበር ታውቀዋለህ። ራስህን ራሱ ከእንትን ላይ ወሩረህ እንትን ለማለት ሞክረሃል፣ ለማጥፋትም ሞክረሃል ራስህን ይህ ሁሉ ነገር ያደረከው መረጃችሁ እንዳይወጣ ያን የማይረባ ባዕድ አምላኪ ቤተሰባችሁ እንዳይጋለጥ ፈርተህ እንደሆነ እናውቃለን። አሁን የሚያው ነገር እዚህ እዚህ ፊት ለፊት ካቢራ ፊት እንዳትወራ አንተ የምትሰራውን ነገር ሙሉ ኢትዮጵያዊ ቢያውቅ ምን ችግር አለ? አታስፈራራ። ገና ያውቅልሃል ታሪክ በሙሉ ሚዲያ ላይ ሁሉም ነው መማሪያ የሚሆንበት። ገባህ አይደለም? እንደዚህ ባዕድ አምልኮ የምትሰራ ስለዚህ፣ አሁን እናታችን የት ነው ያለችው? ሲቀጥል ደግሞ አንተ እዛ ቤት ውስጥ ምንድን ነው የሥራ ድርሻ ይሄ የስራ ድርሻ በሀብር የምትለው ነገር ተውላ መረጃውን ስጠይ ጠይ ስጠይ እናትን ነው አይደለም የምፈልገው። እናታችሁን ነው የምትፈልጉት አይደለ? መረጃ እናታችሁን እለቅላችኋለሁ። የት ነው እናታችን የምትገኝ? እናታችሁን እለቅላችኋለሁ። የምትገኝበት ቦታ ብናበር አያስፈልግም፣ መናገር አያስፈልግም። ሰማኝ አለህ፣ አድምጠኝ። ይኸውልህ እኛ ምንም የምንሰጣችሁ መረጃ የለም። ሰማኝ ይሄ መረጃ ማለት የስንት ሰው የስንት የዋህ የዛች የታሪኳ እንባ ያለበት መረጃ እንዴ! ተብዳ ገባችሁ እዚህ ውስጥ ቢያገባ ያገባችሁ ብዳ። ጭራሽ እናታችንን አግቶ ምንድነው እ ንጉስ ተረጋጋ እንዴ። ተረጋጋ ምንድነው የምትለው አንተ። እናታችንን አግተህ ጭራሽ ታስፈራራናለህ? በእኛ እጅ ነህ። ተው ንጉስ ተረጋጋ። እንደዚህ አድርገን የምንፈልገውን ነገር ማግኘት አንችልም። አንተ ሲጀመር ለዛ ቤተሰብ ምንድነው ምንድነው የምትሰራውስ ዘመኔን አገታችሁ ብያለሁ አይደል በእናንተ መረጃ ምክንያት ነው ዘመኔ ታስሮ ያለው በአሁኑ ሰዓት ማነው ዘመዴ ማነው ዘመዴ ይሄ ሁላ ነገር እያወቃችሁ እዚሁ ነገር ኪሉቤልን አገታችሁ አሁን ደግሞ የእኔን ቤተሰብ የኪሉቤልን ሚስት ልጁ እንዳይወለድ ልታረጉ ልጁ እንዳይወለድ ልታረጉ ነው ሀሳባችሁ አይደል ያ ነገር ደግሞ አይሰራም አይሰራም መረጃውን ስጡኝ እናታችሁንም ያገትነው መረጃ መረጃ አትበልብኝ ሰማኝ አይደል አስረዬ። መረጃ መረጃ አትበል። እዚህ ጋር አሁን የት ነው ያለችው እናታችን የሚለውን ትነግረኛለህ አትነግረኝ? ይኸውልህ፣ ቅድም ያደረግኩትን ነገር እንዳደርጋት አታስገድደኝ በድጋሚ። እንደዛ አያስፈልግም እኮ ስለዚህ እናታችሁ እናታችን የት ነው ያደረጋችኋት? ወይኔ ወይኔ፣ ተናገር የት ነው ያደረጋችኋት? እናታችንን ለምንድን ነው እልህ ውስጥ የምታስገባን? እሺ እዳታችሁ ያላችሁ ያለችው ቦታ እ ይያችሁ እሄዳለሁ። የት ነው የት ነው አካባቢው የት ነው? ምንድን ነው የምታረጉት እዛው ቦታ ምንድን ነው ይደረግበት? እዳታችሁ ያላችሁ ያለችው ቦታ ገጠር አባ ቦታ ያለችው እዛ ላይ ያስቀበጥራት። ምን አይነት ቦታ ነው ማለት ምን አይነት ቦታ ውስጥ ነው የምትገኘው እናታችን? ከማን ጋር ነው ያለችው? እዛ ምግብ ውስጥ ተጠጣታላችሁ። አጉረድ ላይ ያስቀበጣችሁ። እደሱ አይነት ብዙ ሰዎች አሉ ከደሱ ጋር ከደሱ ጋር አንድ ላይ ብላስቀመጣችሁ ስለዚህ እናታችንን ከሌላ ታጋቾች ጋር አንድ ላይ አግታችሁን ያስቀምጣችኋት ማለት ነው። አዎ። ለለብረታችን በያበቱ በሰዋት ምናቀርበላቸው ሰዎች ከደሱ ጋር አንድ ላይ ያስቀምጠናቸዋል። የሚያወሩ ነገር በሙሉ በጣም ያሰቅቅ ነገር ነው። እነዚህ እኮ ንጉስ፣ እንደምታየው ነው ሰው በላ ናቸው እኮ። እነዚህ እኮ እናታችንን እስካሁን ምንም አለማረጋቸው ራሱ እንግዲህ ፈጣሪ ተጋርዶላት ነው እንጂ። እንዴት ነው እስካሁን ራሱ እናታችንን ሊያስቀምጧት ምን አይነት ሰው ብትሆኑ ነው እናንተ? እንደዚህ የሰው ጭካኔ እንደዚህ ይሄን ያህል ሰው እንድትጠሉ ያደርጋችሁ? ይሄ ሁላ ነገር እንድናደርግ የምታደርጉት እራሳችሁ ናችሁ። ከጀርባችን እየተከታተላችሁ ይሄ ሁላ ነገር ባታደርጉ ጭራሽ ማደርስባችሁ ሰማኛል። ነገ በጠዋት ተነስተን እናታችን ይዘን ትሄዳለህ። እኔ አሁንም ቢሆን ያልገባኝ ነገር እዛ ቤት ውስጥ የአንተ የስራ ድርሻ ምንድነው? ነው እያልኩ ያለሁት ምንድነው እዛ ቤት ውስጥ የምትሰራው? መድሀኒት ነው የምቀምመው እና አንዳንድ ነገሮችን ነው የምቆጣጠረው ከእኔ ደግሞ በላይ ሌላ ሰው አለ እና እኔ የተባልኩት ነው የምንሰራው። መድኃኒት ነው የምቀመመው ይሄ ሁላ ነገር ለምንድን ነው የምጠይቁኝ? እናንተ፣ እዚህ ይሄ ሁላ ነገር የምጠይቁኝ ለምን ስትሉ ነው የሚያስ ለምሳሌ ምን ምን አይነት መድኃኒቶችን ነው የምቀመመው? የፋርማሲ ነው ወይስ ዝም ብለህ ድግምታ ድግምተህን ነው የምትቀመመው? ድግምታ ድግምት ነገሮች ነው የምቀመመው እናታችንን እንግዲህ ፈጣሪ በሰላም ያገናኘን እንጂ እኔ በሰላም ያስቀመጧት እራሱ እየመሰለኝ አይደለም። ከዛስ የቀመምከው መድኃኒት ምንድን ነው የምታደርገው? ባለፈው አንተ ላይ እንደበተኑ በአይነት ነገር ማለት ነው እንግዲህ ንጉስ ምንድን ነው ቀምመ የምታደርገው? ቀምሚያቸው እንደዛ መድኃኒቶች ድግምት ነው እንደ ድግምት ነገር ነው እንጠነቁልበታለን። ያንን ነገር ጠንቁልና ምንም እንደማይሰራ ግን እያየው ነው አይደለ የአንተ ጥንቁልና የሚሰራ ነገር ቢሆን ኖሮ አንተን እንዳትያዝ ያደርግ ነበር። እዚህ ጋር አሳይተራችሁ እኮ አሳይተራችሁ አይደል? ከዚህ በፊት አድምጠኝ። ያንተ ጥንቁልና ላንተ ለራስህ እንኳን አይሰራ። አይታችሁ፣ ለምን አንተን አልጠበቀህም? ዛሬ እ ከኛ እንኳን ሊያስጠላችሁ እኮ ከብላኬ ጋር አተደካኩት። ያንተ አምላክ ማለት ያንተ አምላክ ይኸውልህ፣ ያንተ ባዕድ አምልኮ፣ ያንተ ሰይጣን ምንም እኛ ላይ የሚያመጣው ነገር የለም። ሰማኝ አይደል? ምንም በሱ ልታስፈራራ አትችልም። እዳተለካኩ እምታመልክበት ቦታ ሄጄ ላነድልህ እችላለሁ በሳት ሰማኝ አይደል ያንተ አምላክ እኔ ላይ ምንም ስልጣን የለውም የዛ ሰዓት አንቀጥቅጦ ነው በደል የሚጥልህ ይኸውልህ ከዚህ በፊት ያደረግነው ነገር ነው እምታመልኩበትን ቦታ አፈራር ሰን ጥለነዋል ምንም እምታመጡት ነገር የለም ሰማኝ አይደል ያንተ አምላክ ይሄ የማይረባ አምላክ እንኳን እኔን አንተ ሊያድን የማይችል አምላክ አትቋወው በእያልኩ ነው አትቋወበው። ይኸውልህ ምንም ማያመጣም እያልኩህ ነው ያንተ አምላክ ሰማኝ አይደለም? ምንም እንደማታመጣ እነግርሃለሁ። አሁንም ቢሆን ያንተ አምላክ ምንም ማያመጣ። አሁን ያንተ ፍላጎት ምንድነው? ምን እንድናረግልህ ነው? ምን ብናረግልህ ነው እናታችን የምትለቀቁት? የኔ ፍላጎት ምን መሰለህ? ማስረጃውን ስጡኝ፣ እናታችሁን በሰላም ልልቀቅላችሁ። በቃ ያ ነው ያንተ የመጨረሻ ፍላጎትህ? ገንዘቡ ለምን እኛ ገንዘቡን ገንዘብ ቸግሮን ወይ? ገንዘብ ፈልገን ሳይሆን በቃ መቀጫ አድርግተን ልንወስድባችሁ ስለፈለገ ነው። መረጃው የራሳችሁ ስለሆነ ስለዚህ ሌሎች ሰዎችንም እንደዚህ እየሰበሰባችሁ ገንዘብ ጠይቃላችሁ ማለት ነው። አብዛኛው ጊዜ እንደዚ አይነት ጥያቄ አንጠይቅም። እኛ የገንዘብ ችግር የለበደም፣ የገንዘብ ችግር የለበደም። ግን ገንዘቡን እኛ ነተን እንድንጎዳ ማለት ነው። ለእናንተ ባይጠቅምም እኛ ስለሚጎዳ ስለምታውቁ አዎ፣ ለዛ ስደለው ገንዘቡ ድም አድላ የጠየቅናችሁ እንጂ እኛ ገንዘቡ ምንም ነገር የሚጠቅምን ነገር የለም። በየአበቱ ቢገባልን ከዛ የበለጠ ገንዘብ ስለሆነ እኛ ገንዘብ ችግር የለብንም። አሁን በሰላም መውጣት ከፈለክ ማለት ነው እኛ በሰላም እንድንለቅ ከፈለግ። እኔ አንድ ማወቅ የምፈልገው ነገር አለ። እናታችን ምን አይነት ሁኔታ ላይ ነው የምትገኝ? በምን አይነት ሁኔታ ውስጥ ነው ያስቀመጣቸው? መደወል ከቻልክ ደውልና አሰማን እናታችን። ከምደውል እዛው ወስጄ እኮ። ምን አይነት ሁኔታ ላይ ነው ያለችው? መሄዱን እንሄዳለን ግን ምን አይነት ሁኔታ ላይ ነው እናታችን ያለችው? እናታችሁ አለች፣ ደህና ነች። ምንም ነገር አልሆነችም። ከነዛ አሰባስበን ካስቀመጥናቸው ካጎራቸው ሰዎች ጋር አንድ ላይ ቀላቅለን አስቀምጠናቸው። አሟት አያውቅም። ቼክ አናረጋቸው። አንድ ቤት ውስጥ ነው መዘጋው። ቼክ አታረጋትም? አንድ አረ የኔን እናት ቼክ አታረጋትም? አንተ የኔን እናት ቼክ አታረጋትም? እዛ ይዛታ አሁን ተረጋጋና፣ ለምንጠይቅ ጥያቄ መልስ ስጥ። ስሜታዊ አታርገን፣ እለ ውስጥ አታስገባን፣ እናጠፋሃለን አለ። በለዚያ እናታችንን ያገትከው ንገረን፣ የት ነው ያለችው? እኮ ቅድምም ዱላ አይደለ አሁንም ዱላ። ምንድን ነው ዱላ? እኮ እዚህ ውስጥ በቃ ተነጋገር፣ ዱላ ያስፈልግ ካንተ ጋር ስንት ናችሁ ነው የምትሰሩት ይህን ስራ አሉ። ስንት ናችሁ? በየሀገሩ ነው እዚህ እዚህ ሀገር ውስጥ ቢሄር በየክፍለ ሀገሩ አለን። በየክፍለ ሀገሩ እንደዚህ አይነት ስራ የምንሰራው በየጫካው ብቻ ሳይሆን አለን፣ ማምለኪያ ቦታ አለን። ግን አሁን የእናንተን የብዙ ሰዎችን ቤተሰቦች ከአንዳንድ ሰዎች ስንወስድ ምናምን የምናጎርበት ቦታ አለን። እንደዚህ አይነት ቦታ ደግሞ ጫካ ውስጥ ነው። ጫካ ውስጥ ነው የምናስቀምጠው። እንደዚህ አይነት ምን ያህል አመት ነው እናንተ በዚህ ስራ? አራት አመት። አራት አመትም አይደለም፣ አንተ አንተ ከልጅነት ተጀምሮ ያደገው እዚህ ውስጥ ታስታውቃለህ ተዋሻለህ። እንደ ጭራሽ አራት ዓመት ብለህ ያደግከው እዚህ ውስጥ ነው። አንተ ሰማኝ፣ ይሄን አምልኮ ስታካሄድ ነው ያደከው። አንተ ከኪሩቤል ጋር እስኪ ምድር እንዴት ነው ትውቃችሁ? የኪሩቤል አባት ለሪያጎት ሄዶ፣ አሃ የወንድማማቾች ልጆች ናቸው። አዎ ስለዚህ ይሄን ሁሉ ነገር እንድታረጉ እያረጋችሁ ያለው የኪሩቤል መታሰር ነው ማለት ነው። የኪሩቤል መታሰር ሲያወሩ ይሄ እንደዚህ ሁሉ ነገር ውስጥ ድገበ ያረግነው ያረገን እናንተ ኪሩቤልን ማስራችሁ እኛንም መከታተል ስላላቀማችሁ ነው። ኪሩቤልን አንዴ ኮ ይዛችሁ አሳስራችሁ ታላለ በቃ እኛን እንድፈቱ ስለፈለጉ ነው ስለፈለግን ነው። የእናንተን እናት ያጋት ነው። ስለዚህ ንጉስ፣ ይሄ ልጅ ኮ ታሪኳም ያለችበት ሊያውቅ ይችላል ማለት ነው። በደንብ በደንብ ያውቃል እንጂ። ታሪኳስ የት ነው የምትገኘው? ስለ ታሪኳ የምታውቀው ነገር አለ? ታሪኳ ማለት እኮ የኪሩቤል ሚስት እኮ ናት። እኮ የት ነው የምትገኘው እንዴ? ታሪኩ ታሪኩ አባላት እኮ ለኔ ዘመዴ ናት። ይኸውልህ፣ እሱን እኛ እምናቀው ነገር ነው። እንዴ የት ነው የምትገኘው ታውቃላችሁ? እናቃለን። እኛ እማናቀው ነገር የለም። ታሪኳስ የት ነው የምትገኘው? ታሪኳን አስቀምጠናታል። ገጠሩ ውስጥ አስቀምጠናታል። የሆነ ቦታ ላይ አስቀምጠናታል። እርጉዝ ስለሆነች ልጁ እስከሚወለድ ድረስ እኛ በስነ ስርዓት መቀመጥ አለባት ብለን የሆነ ቦታ አስቀምጠናታል። እሱ መናገር አይጠበቅም፣ ችግር የለውም እሱ። አሁን እኛ ዋና ታርጌታችን እሱ አይደለም። አሁን መጀመሪያ እናታችንን እናገኝ እንጂ፣ ከዛ በኋላ ታሪኮ ያለችበትን ደግሞ እንዴት አድርጌ እንደማወጣጣህ እኔ አውቀዋለሁ። ትናገራለህ፣ ትናገራለህ። ስለዚህ አሁን ውረድ፣ ውረድ። ንጉስ አስወርድልኝ እባክህ ውረድ።